ህይወቴ የተሰበረ መስታወት ነበር ይህ የቀልብ ዶክተር ድምፅ ነው አልহামዱሊላህ ታካሚዎቻችን የሚደኑ በእኛ ኃይል እንዳይመስለት በአላህ ኃይል ብቻና ብቻ ነው ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው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 ባላ ቃል ያላህን ተአምርና ግስ ህክምና ማግኘት ሲፈልጉ ይህንን ሊንክ ጫኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምንከረማችሁ፣ በያላችሁበት የአላህ ህዝነት ረህመት ጠበቃው አይለያችሁ ያልኩኝ። ይህ ዘወትር ቅዳሜና እሑድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት የወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ዛሬም እጅግ የሚያሳዝን ህይወቴ የተሰበረ መስታወት ነበር ሂክማ ክፍል ሶስት ከብዙ ምክክር በኋላ ወደ ከተማችን ወደሚገኝ ታዋቂ ሼህ ለመሄድ ወሰንን። ቤቱ የተለየ ነበር፣ ትንሽ ጠቆር ይላል፣ መስኮት የለውም። ግቢው ግን ነፋሻማነቱ፣ አረንጓዴነቱ ያረቢ፣ በሰላምና በንጽህና የተሞላ ቦታ ነው። ሼሁ ሼህ አብዱል አዚዝ ይባላሉ። ትኩር ብለው እኔን ልጄ የደረሰሽ ነገር ከአካልሽ ምን በላይ ነው፣ ይህ የነፍስሽ ጉዳይ ነው አሉ። ያኔ ልቤ መታኝ፣ እንዴት አወቁ! አልኩት። ይህ የጠንቋዮች ሴራ ነው፣ ይህ ሲሕር ነው አሉ። ቀጥለውም የቅናትና የጥላቻ ውጤት ነው እኮ ልጄ በሉሽ አሉኝ። እነኚህ ሼክ ስራቸውን እንዳልጠራጠር ቁርአን ነው የሚቀሩት። ግን ገና እንዲህ ሲያዩ የሚያውቁት ነገር ያጠራጥራል። ምናልባት አላህ ያሳውቃቸው ይሆን። ፍርዱን ለናንተ ትቻለው። እኔ ግን ቅድሚያ እንዲህ ካሉኝ፣ ኋላ ነይ ቁጭ በይ ብለው ቁርአን ቀሩብኝ። ለተከታታይ ሰባት ቀን ጧትና ማታ ቁርአን ቀሩብኝ። ከዛም ባለፈ ሸህ አብዱልአዚዝ በየቀኑ ወደ ቤታችን በመምጣት ቁርአን ይቀሩልኛል። ውሃ ላይ ቀርተው እጠጣለሁ። መጀመሪያ ላይ ምንም ለውጥ አልተሰማኝም። በሶስተኛው ቀን ግን ከሰዓት በኋላ ሸሁ ሱረቱል በቀራን ሲያነብ በድንገት የሰውነት ጭንቀት ጨመረ። ልቤ በጣም መታ። ፊቴ ላብ አጠመቀኝ። መጮህ ጀመርኩ። ያ ረቢ፣ በጣም እጮህ ነበር። አትልቀቀኝ፣ ዞር በልልኝ ሙት ሙት ማን አንተ የሚል ጭሆት ነበር። ያኔ ሸሁ የበለጠ ድምፃቸውን ከፍ አድርገው ይቀሩ ጀመር። በአላህ ስም ልቀቃት ሲሉ የሰውነቴ እንቅስቃሴ ቆመ፣ ደረቄ ቀረው። ያረጋጋው እንዲህ አሉኝ። ይህ ጅኒ ነው መጥፎ ጅኒ አሉኝ። ከጠንቋዮች ጋር አብሮ የሚሰራ ነው አሉ። ለካ ሐኪም ቤት የሌለ እንዲህ መፍትሄም አላልኩ። ሰው ቢያየኝ እውነት አይመስለውም ነበር። ውስታዚ! ሸሁ ለብዙ ሳምንታት ወደኛ እየመጡ ነበር የሚቀሩልኝ። ህመሙ ቀስ በቀስ እየለቀቀኝ ሄደ ግን የጎረቤቶቻችን ክፉ ሴራ አልቆመም። የሸሁ እርዳታ የጥሩ ነገር መጀመሪያ ብቻ ነበር። በመጨረሻም ሸሁ፣ ልጄ፣ የዚህች አካባቢ መጥፎ ጠንቋይ በጣም ጠንካራ ነው። ይህን ጦርነት እዚህ ላናሸንፍ እንችላለን፣ ግን እንታገላለን። አይዞሽ፣ ተስፋ እንዳትቆርጭብኝ አሉ። እኔ ምንም አልገባኝም። አባባላቸውና አስረዱኝ። ምን ማለት ፈልገው ነው ስላቸው፣ እኔ እዚህ ሳክምሽ እነሱ እያደሱብኝ ተቸገርኩኝ። በመጨረሻም ሸሁ ልጄ የዚች አካባቢ መጥፎ ጠንቋይ በጣም ጠንካራን ጠንካራ ነው። ይህን ጦርነት እዚህ ላናሸንፍ እንችላለን ግን እንታገላለን፣ አይዞች ተስፋ እንዳትቆርጭብኝ አሉ። እኔም ጤናዬ ላንቺ መቅራት ከጀመርኩ ጀምሮ ልክ አይደለም ስለዚህ ትንሽ ጊዜ ወደ ገጠር ግቢ አሉኝ ያኔ ከቤተሰቤ ጋር ተነጋገርኩኝ ሌላ ቦታ መፈለግ ጀመር ተጀመረ በዚህ ጊዜ ሸው አንድ እህት አለችኝ ገጠር የምትኖር ብለውኝ እያመቻቹ ነበር ከዛንም እሮብ ዕለት እኛ ቤት መጥተው ቁርስ በልተው ተጫውተው ከዛ የቅራ ሰዓት ደርሶ ሲቀሩልኝ ቤታችን በጣም መንጓጓት ጀመረ። ጓዳ እቃ እየተሰበረ ጣራ እየተንጓጓ የመሬት መንቀጥቀጥ እስኪመስለን ድረስ ደንግጠን ተፋጠጥን። ኋላ በሩ በኃይል ብርግድ ብሎ ተከፈተ። ሼሁ ወዲያው የሚቀሩትን አቁመው ትን አላቸው። ያ አላህ የሚሞቱ እስኪመስሉን ድረስ ጸናባቸው። ውሃ ሰጠናቸው፣ ጠጡ፣ ተረጋጉ፣ ለቀቃቸው። ከዛንም ወደ ቤታቸው ሄዱ። ወላሂ በንጋታው ሞቱ ተብሎ ለቅሶ ተጠራን። ያረቢ፣ ነፍሴ ናት የተርገፈገፈችው። ቃላት የለኝም። ፈራሁኝ። በምን እንደሞቱ ጠርጥረናል? የጀነ ጥቃት ሊሆን ይችላል ብለን እሳቸው ከሞቱ ከሳምንት በኋላ ህመሜ ቀስ በቀስ ሲመጣ፣ አባቴ ወዲያው ልጄ ወደ የት መሄድ ትፈልጋለሽ? ከዚህ ቦታ ካልሄድሽ ጉድ መሆናችን አይቀርም፣ ለሼሁ ካልሆነ ላንቺም አይሆንም አለኝ። እኔም አስቤ አስቤ ከየት እንደመጣልኝ አላቅም፣ የምሄደው ወደ ሳውዲ አረቢያ ነው አልኩት። ቤተሰቦቼ በጣም አዘኑ፣ በተለይ እናቴ ቅስሟኑ የተሰበረው አንድያ ልጇ ከሷ ስትለይ ማየት ማመን ያቃታት ግን ሌላ አማራጭ አልነበራቸውም። እስከዛሬ ለአመታት የሰፈነው ሰላም በእኛ ቤት ውስጥ ሙሉ በሙሉ ጠፋ። የሻህ አብዱል አዚዝ ቃላት ለኛ እውነት ነበሩ። አላህ ይራህማቸው። የጎረቤቶቻችን ክፉ ሴራ ክፋት ከኛ በላይ ለርሳቸው ነበር የታያቸው። የአባቴ የንግድ ድርጅት በአንድ ወቅት የብዙ ቤተሰቦችን ሕይወት በደስታ ይሞላ የነበረው አሁን በሀዘን ተሸንፎ ኪሳራው ከሚባለው በላይ ሆኖ ብዙ ሰራተኞችን አባረረ። ብዙ ሰዎች ያለ ስራ ቀሩ። እኔስ በስደት ማምለጥ የምችል አልመሰለኝም። ቤተሰቦችስ ብዬ ደሞ ጭንቀት ገባኝ። አባቴ ወደ ሌላ ቦታ መሄድ አለብን አልኩት። የጎረቤቶቻችን ክፉ ሴራ ክፋት ከኛ በላይ ለርሳቸው ነበር የታያቸው። ብዙ ሰዎች ያለ ስራ ቀሩ። እኔስ በስደት ማምለጥ የምችል አልመሰለኝም። ቤተሰቦችስ ብዬ ደሞ ጭንቀት ገባኝ። አባቴ ወደ ሌላ ቦታ መሄድ አለብን አልኩት። እሱ ግን እኛ ወደ የትም አንሄድም፣ ልጄ አንቺ ወደ የት መሄድ ትፈልጋለሽ? አለ በድጋሚ ባልሄድ ደስ ይለዋል። አባቴ ነገሮችን ደጋግሞ ይጠይቃል። የምሄደው ወደ ሳውዲ አረቢያ ነው አልኩት። ወደ ሳውዲ አረቢያ የሚደረገው ጉዞዬ ለእኔ እጅግ በጣም ከባድ ነበር። የመጨረሻ ቀን በባህር ዳር እኔን ሊሸኙ ቤተሰብ ተሰብስቦ ግብዣ ነበር፣ ግን የሀዘን ግብዣን በሉት። ምን ጎሎሽ ነው ይላሉ ጉዳችንን የማያቅ ዘመድ ግን ምን ብዬ ላስረዳቸው? ግማሹ ደግሞ ምን ይላሉ እንዲህ አሞሽ፣ እዛ እንዴት ትችያለሽ እያሉ ተረባረቡብኝ። የሆነው ሆኖ ግን በዛ መሸኛ ፕሮግራሜ ቤተሰቦቼ በጣም እያዙን ቢሆን ተሸኘው የታችን ታሪክ ክፍል 3 ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ? ሌሎች እንዲሰራጭ አድርጎ በክፍል አራት ኢንሻአላህ እስከምንገናኝ ድረስ ሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን ባይነናስ፣ እንዲሁም የስነልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው።